አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሙ ቤተሰቦች፣ እንዴናችሁ? የኔ ቤተሰቦች ሰላም ሰላማችሁ ብዝት ብዝት ይበልልኝ። እና ውዶቼ እንዴናችሁ? ሰላም ናችሁ ወይ? እንዴት ካረማችሁልኝ ይከፈላችኋሉ ለማኛችሁም፣ ይሄው እንግዲህ ጀግናው ሉሌ ማለት ነው። አቤት ፈጣሪ ትግስቱን ስጠይ። ጭራሽ እሱንም ሊገሉት። ኧረ ምን አይነት ጉድ ነው! ኧረ ምን አይነት ጉድ ነው! እንዲያው እንዲያው ጭካኔ ቀላይ። እንዲያው ስበሳችን እስተመቸ ተጣፍተን፣ ኡኡ ኡኡ። በሉ የምር ምን እንዲያሉ ትሰማላችሁ። ዛሬ 12 ሰዓት ላይ ነገሩ ነገሩ

ስራ ሁለት ሰዓት ላይ ተልቀጠሮ ነበር። እንዲሱ ስንላቸው ግን ምን አይነት ስራ ነው ምንድነው? ምናም በሚሉን ሰዓት እኛ ምንትናላን፣ ግን ሚስጥር ጠባቂ ሆኖ የስራው ታይ። ከእሷ ጀርባ ያሉትን ሰዎች አግኝታቸው ታውቃል? በአካልም ቢሆን በሆነ አጋጣሚ ከነሱ ጋር የመገናኘት እድሉ ገጥሞሃል? ከእሷ ጀርባ ያሉት ትላልቅ ሰዎች የሚባሉት። ከእሷ ጀርባ ያሉ ሰዎች ጋር እኛ የመገናኘት እድል ገጥመን አናውቅም። አላሁ እሷ ያው እንግዲህ በአንድ ሊያ በተባለች ሴትዮ ሊያ በተባለ ሴትዮ ነው የሁላ በላ እንግዲህ የሚወርደው ይሄ ጉድ፣ ሕዝብ የሚያልቀው ጭራሽ ጭራሽ ጭራሽ ባሏን ገለዋለች ብሎ አረፈ። አስባችሁታል? ወይኔ ወይኔ፣ ጭካኔ፣ ወይኔ ጭካኔ፣ ወይኔ ጭካኔ። እስከ ዛሬ ሲባል የነበረው ምንድን ነው? ፍቅረኛው ፍቅረኛዋ ስራዋን ስለጠላባት ተይ ሲላት ፈተዋለች አለበት አይታወቅም ተብሎ ሉሊ፣ አብዛኛውን ሚስጥር አገኛለሁ እሱ ጋር እያለ እሱን እየፈለገ ነበር ያለው እንግዲህ፣ ተመልከቱ

ነጭ የለበሰው አይደለም። ይሄማ ሶስተኛው ገዳይ ነው። አምስቱ ነው ነው እንግዲህ የሰው ህይወት የሚያጠፉት የሚገሉት፣ ግን በአንድ ቦታ ነው። አምስት ያሉት በአንድ ድርጅት እንጂ በአንድ ቦታ እንትና አቤልም የሚይዛቸው አሉ። ደግሞ ተዛ ሲፌር ነው ተብዬው ደግሞ አለ ሌላ አቤል። ትናንት ሁለት ይዟል። ታነጎድኛሞቹ እንግዲህ ሬሳ የሚጭነው እያመላለሰ ይያመላልሰ በገዴል የሚጥለው የሚጠለው ሲፌርና አብሮ ገዳዩ ሁለት ይዟል። ዛሬ ሶስት ተያዙ። አሁን ወዲህ አንድ ያለ ታሪኩ ማለት እንግዲህ መጀመሪያ አሁን ለታ ያገኘው ነው። ዛሬ ደሞ ታሪኩ ዝኛው ቤት ይዞ መጣ። ደሞ ዛሬ ይህኛው ሶስተኛው። ደሞ እንግዲህ ታሪኩንና ታሪኩን ሚስጥር ስለወጣ ሚስጥር ያወጣል ትተያዘ ተብሎ ሉሌን የሚገሉ ታሪኩንም መጠብቦታል። ስለዚህ አሁን ይሄን ነገር እነ ሉሌ ውስጥ ነገር አድራሻለ ማለት ነው። አለ ነገር አድራሽ ምንድና አለው፣ ጥሩ ነው ምን ቢለው፣ ጥሩ ነው ሆቴል ቀጠሮ አለ አይደለም፣ አስራ ሁለት ሰዓት ዛሬ አለው። አስባችሁታል ታ እስቲ ተመልከት። ሆቴል አስራ ሁለት ሰዓት ዛሬ ቀጠሮ አለ። ስለዚህ እዛ ቦታ ታህዲያችሁ ሉሊ እንግዲህ ይሉ ተብለው እንግዲህ ሱሪ አንተ እንግዲህ ይሉ የያዘውንም የተያዘውንም ሁለቱንም አጥፉ ተብለን ተቀጥረናል። ሶስት አራተኛ እዚህ ጋር አምስተኛው ተይዞባቸው ታሪኩ ማለት ነው። ከዛ ቀጠሮ ስላለው ሰክሰክ እያለ ሲመጣ ደወለለት። ግባ በል፣ ምንም ሳትል ግባ ብለው አለው። ክፍት ነው በሩ ግባ አለው። ገባ።

ምናልባት ያው እንደተባለው እነዚህ ሰዎች አደገኛ ሊሆኑ ይችላሉ፣ እና በፋሚሊ በቤተሰቦቻችሁ መጥተውባችሁ ከሆነ እንድትነግሩኝ እፈልጋለሁ። ሁላችሁም እዚህ ጋርም ያላችሁ ቢሮም ያላችሁ ይህን በደንብ ቁጭ ብለን እናገርበታል። እራሳችሁን ካልሆነ ብቻዬን አናግሩኝ፣ እኔን ብቻዬን እንድታናግሩኝ እፈልጋለሁ። እኔ ነኝ፣ በዚህ በዚህ ምክንያት ነው ይሄንን መረጃ አውጥቼ የሰጡት እንድትሉ እፈልጋለሁ። ካለበለዚያ ግን የደረስኩበት ጊዜ ግን የእውነት እኔን አያርገኝ በማንኛውም የትም አንሄድም። እዚህ ቁጭ ብለን ጓደኞችን እንጠብቃቸዋለሁ። ሲመጡም የሚያደርጉትን ነገር እናያለን። በደንብ አስብበት፣ አይመለከተ አስብበት፣ አይመለከተ የተማመንከው ሕግ ነው። ሕግን ሳይቀር የተቆጣጠሩ እስኪ የተቆጣጠሩ ሰዎች እናያለን። ከሕግ በላይ ከሆኑ እናያለን። ግለሰብ ናቸው እነሱ ተራ ናቸው። ልኩ አንተ የተማመንከው ሕግ ነው እነሱ ግን ከሕግ በላይ ናቸው እያሉ ነገርኩ። ከሕግ በላይ የሚባል ነገር የለም። አፍን ዝጋ፣ ሰማኛ አፍን ዝጋ። ማንም ሰው ከሕግ በላይ ሆለ

ሁላችንም እሺ፣ ተመልካች እንግዲህ ሁላችንም ጥንቃቄ አድርጉ፣ ጥንቃቄ እንድታደርጉ እፈልጋለሁ። ለማንኛውም በጥንቃቄ ሁላችንም በጥንቃቄ ምንም

አቤልም የያዛቸው ሲወሩ እንደዚያው ነው። አቤል እየዛሬ ጠፍተዋል። ማሻላ ለከይር ያለቅብለት ይሻላል። እኒህንም በቃ ተመጀመሪያ ውስጥ ታሪኩ ጀምሮ በየቤቱ እየዞ ወንድም ብዙ የታሪኩ ወንድም ራሱ መጀመሪያ ታሪክ ሳየ ሲያወራ የመለማመድ መተዋወቅ የሚባል ነገር ትውቅ የሚሉት ነገር በየቤቱ እያረዱ እየበሉ ነው የከረሙት። ሁለቱ ኖር ሁሉ ልባቸው ተዲፍ ነዋ ማለት ነው። ከዛ ደግሞ ሰው ለመግደል ሲፈልጉ የሆነ የሚወስዱት መድኃኒት ሽሻ በቃ የሚገፋፋ ዲፋር የሚያደርግ መድኃኒት አለ። የሚወጡት በመርፌ የምንሰጣለን ሰቃለን፣ በመዋጥም የምንሰጠው መድኃኒት አለ። ከዛ በቃ ልባችን አይፈራም ነው። ምን ነው ምን እያረክ ነው? ምን እያደረኩ ነው? ስማት ጭራሽ ልትሰነዘር ትነሳለህ። አንድ ነገር አደርጋለሁ እና እንግዲህ ብቻ ከባድ ነው። የምር ከባድ ነው።

እንዲሁም ደግሞ የእህቶችን ሁለት ተናናሽ ልጆች። በነገራችን ላይ ሁሉም ሰው እናቱ ነው መሀኝ። ሁሉም ሰው እንዲከማ እናት አለች፣ ሁሉም ሰው እናት አለች። ይሄ ነው በየቦታው የሚከዱበት ቦታ ምን አይነት ነው? አሁን ላይ መማል ምናምን ነገር የሚያድን በታምር ስለማልክ አላምንም፣ አልሰማም

ይኸውልህ እኔ እየጠየቅኩ ያለው ስለ ሉሊ አይደለም። ፍቅረኛዋን ደጋግሜ ለማግኘት ሞክሬ ነበር ላገኘው ግን አልቻልኩም። የት ነው እያለው? ገለዋለች። ምን ገለዋለች? ያ ነች የገደለችው። ምን ማለት ነው? ለምንድን ነው የምገለው? ማለት አንዳንድ መሰራውን ስራ ያቅባታል መሰለኝ። ያውም ድርጊቷ ጨካኝ ናት። ለእኔም አትመለስም። በእናንተ እና በሚገል መድኃኒት ነው። ፊትለፊቴ የገደለችው ፊትለፊቴ ነው በሚጠጣ የገደለችው አድርጎ በሚገል መድኃኒት ማለት። የምትሰራውን ስራ ስላወቅባት የምትሰራው ስራ ላይ ስለደረሰባት ነው ይህን ነገር ያደረገችው። ምሳሌ ይህ ማውቀው ነገር የለም ነገር ማለኛ እኔም አትመለስም። በጣም ብዙ እጆች አላቸው፣ አይን አላቸው። እነሱ ብዙ ቦታ ስለዚህ ይሄንን እያወቅህ አንተ አብረሃት ትሰራለህ። ለምንድነው ያላመለከትከው? ጓደኛ ቤስት ፍሬንድ ነው ብለኛ አይደል? እኔም ፋይል ብዙ ነገር ይዛብኛለች። ለዛ ነው እናቴ እንደምን ምታሳክምልኝ እሷ ነች። ታዲያ እዚህ ብለህ እናትን ስለምታሳክምልህ ጓደኛ ሲገደል አሜን ብለህ አፈን ዘግተህ ቁጭ ያልክ ታዲያ? እነዛ ህጻናቶችን አሮጊት እናቴ በረሀብ ትሞት በረሀብ የሞቱ በቤተሰቤ ስማ፣ ይህን ነገር እኮ ለህግ አሳልፈህ ሰጠህ፣ ለህግ አይደለም እሷ፣ አንዳንድ እያንዳንድ እያንዳንዱ እርምጃችን እኮ ታውቃለች። የፈለገ ነገር ይሁን አንተ፣ እነዚህ ሰዎች ለምን ብታበላቸው ይሻልም። ወንድም ማለት ጓደኛ ማለት ከያልብ ጓደኛ ከሆነ ከወንድም በላይ ነው አለ። ነገ ዛሬ ነገ ዛሬ እያልኩኝ ሳላስበው ሰምቼ የቀረው ኧረ፣ ሳታስበው ነው ወይስ ገንዘቡ ጣፍቶ ሳላስበው ነው። በቃ ነገ ወጣለሁ፣ ከነገ ወዲያ ሚስጥር ባባክ እና ደግሞ ከዛ ቡድን ለመውጣት ባስብ ደግሞ እንደምትገለኝ ዝታብኛለች። አቤት